በየትኛው መረብ ሀገራት ላይ ያላችሁ እህቶቼ ባካችሁ እች ልጅ ላይ የደረሰው ነገር እናንተ ላይ እንዳይደርስባችሁ ጥንቃቄ አድርጉ። ማለት እች ልጅ በስህተት ባደረገቻት ነገር ነው። እስከ መጨረሻው ከዚህ ሀገር ላይ ብሎክ ተደርጋ እንድትሳፈር እና በወንጀል እንድትያዝ አድርገዋታል ማለት ነው። እባካቸው እባካቸው እህቶቼ ትንሽ ነገር ናት ብላችሁ በፍጹም በፍጹም ይህንን ስህተት እንታሰሩ ማለት ነው። እባካቸው የቪዲዮ ደግሞ በተለይ አዲስ ለሚመጡ እህቶቼ እንዲደርሳቸው ፈልጋለሁ ማለት ነው። ላይክ ሼር እንዳትረሱ ማለት ነው። አሰላሙ አሌይኩም ወራህመቱ ላይ ወበረካቱ ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዲናችሁ ሰላም ናችሁን? ጋውል ሰላም ነው ላስፈኖታ አለ በያላችሁበት ሰላማችሁን ያብዛል ይመጣልኝ ሀገራችንም ሰላም አድርግልኝ አልኩ። እንደተለመደው ባዲስ ስቱዲዮ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባቴ በፊት ሼን ላይ በነጻ ጠለፍኩኝ ብዬ ብዙ ጊዜ ቪዲዮ ስለቅ አንቺ አሳይን እንድታሳይን ነው የምንፈልገው ላላችሁ እቅርታ አድርጉልኝ። በዚህ ሰሞን ስላለቀቁ ነው ማለት ነው። ኢንሻአላህ በዚህ ሁለት ቀን ሲለቁ አዲስ ኮድ ኢንሻአላህ፣ አሰራሩንም ሁሉም ነገር አሳያችኋለሁ ማለት ነው። ይሄ የመጣልኝ ይርቃ በዛ በፊት የዛሬ ሳምንት ከዛ በፊት የጠለብኩት እቃ ነው እየደረሰኝ ያለው። ሁሉም በነፃ ነው ማለት ነው። አልሐምድሊላ ስለዚህ የምትፈልጉትን ነገር ሁሉ አሳያቸዋለሁ እንሻላ። እኔ ረስቼው አይደለም እና ስላለቀቁ ነው። እሺ እና ወደ ቪዲዮስ ስመለስ እባካችሁ እህቶቼ፣ ማንኛውም አረብ አገራት ላይ የምትሰሩ እህቶቼ እባካችሁ እባካችሁ ከዚህ ነገር ተጠንቀቁ። ማለ እኛ ትንሽነት ብለን የምናስባቸው ነገሮች ሁሉ ለራሳችን አደጋ ውስጥ ይከቱናል። እናንተ ሳታቁ፣ ትንሽ ስለሆነ ወይም ደግሞ በስህተት ሊሆን ይችላል እና በፍጹም እንዳታረጉት ማለት ነው። በአሁኑ ሰዓት ላይ እንትን ቴክኖሎጂ ተራቆ የትኛውም አረብ ቤት ካሜራ አለማን ነው። ግን እናንተ ካሜራ መኖሩን ሳታውቁ ይህን ይሰት እንዳሰሩ ማለት ነው። በፍጹም ካሜራ ኖረም አልኖረም እናንተ ለህሊናችሁ ነው መኖር ያለባችሁ። በፍጹም ይህንን ነገር መስራት አለባችሁ ብዬ አላስብም። ገባችሁ? እኛ ከሀገራችን የመጣ ነው ሰርተን ለመለወጥ ነው እንጂ በአጭር ለማደግ የእነሱን እቃ ለማንሳት ወይም ደግሞ የእነሱን ነገር ለመውሰድ አይደለም ማለት ነው እህቶቼ። እና ምንድን ነው ብላችሁ ለጠየቃችሁ ደግሞ ምንድን ነው ለምን አትናገሪ ወሬ አታብዥ የምትሉ አላችሁ። እና ወደ ርእሱ ልግባ ማለት ነው። መግቢያ ላይ ያያችኋት ልጅ የእኛ ልጅ ናት ባደረገቻት በትንሽ የስህተት ምክንያት ወላሂ ነው ምላችሁ አጥቅጣ ተደብድባ፣ በዛ ላይ ቢሮ ተወስታ ተከሳ፣ እንዲሁም በወንጀል እዚህ ሀገር ላይ እንዳድገባ ተደርጋ ወደ ሀገሯ ተሸኝታለች ማለት ነው። ለምን ብትሉ የመዳሟን ወይም ደግሞ የልጆቹን የጆሮ ወርቅ አንስታ ሻንጣ ውስጥ ከታ። መጀመሪያ ላይ የጆሮ ጌጡን ሲፈልጉት አላገኙትም። ከዛ ሲፈልጉት ሳያገኙት ሲቀሩ ፈተሹ ምን ያሉ። ከዛ በኋላ ደግሞ መጨረሻ ላይ የእሷን እቃ ነበረ የፈተሹት፣ የእሷን እቃ በቃ አንዳንድ ነው የፈተሿት፣ ማነው ሲፈትሿት፣ ግን ያንን የጆሮ ወርቅ ሻንጣ ውስጥ አገኙት ማለት ነው። አስቡት እንግዲህ፣ እሷ ግን ይህንን ነገር ያያሉ ወይም ደግሞ በቃ እኔ እንጃ፣ ወላ ወይም ወርቅ አልመሰላትም የሚሆን ያኔ፣ ሆስነዘን ገባችሁ? የኔ የጆሮ ጌጥ ወይም ደግሞ መሬት ላይ ወድቆ ስታገኝ የተጣለ ነገር መስሏት ሊሆን ይችላል። እሷ ሳታውቅ ያነሳችው ማለት ነው ገብቷችኋል። ግን እነሱ በቃ እሷ ለስርቆት አስባት አንሳ ወይም ደግሞ መሬት ላይ ስለወደቀ እንትን የተጣለ ነገር መስሏት አንስታዊ እንደሆነ የሚታወቅ ነገር የለም። ግን ሲፈትሹት አገኙት። መጨረሻ ላይ ግን ወላ ደብድበዋት፣ በጣም የደበደቧት ቪዲዮ ብታዩ በጣም ነው የምታሳዝነው እና ያን ሁሉ ካደረጉ በኋላ ደግሞ ወርቋን ራሱ አሳይቷል። ወርቋ ጥንጥዬ ወርቅ ናት። የጆሮ ወርቅ ሁለት ናቸው፣ ወርቅ ናቸው እንጂ ትንሽ። እኔ አሁን አፍንጫዬ ላይ እንትን ወርቅ አለ፣ ግን እሷን ነው የምታክለው። ገባችሁ። እኔ በጊዜው በርካሹ ጊዜ ነበር የገዛሁት፣ ሁለት የጆሮ ጌጥ ትንንሾቹን በጊዜው በመቶ ሰባሪያን ነበር የገዛሁት። አሁን ግን ወደ አራት መቶ ምናምን ጠየቁኝና በዛን ጊዜ የእጄን ወርቅ ሲገዛ የእችን ወርቅ የገዛኋት በመቶ አምሳ ሪያል ነበረ። በመቶ አምሳ ይ በመቶ አምሳ ሪያል። ከዛ አሁን ደግሞ ያየኋት እሷን ነው የሚታክለው፣ ግን ወላይ ሰበብ ለስባብ አድርገው አካብደው። በነገራችን ላይ የሰው ሀቅ ጥሩ አደለም። ገባችሁ እናንተ ብዙ ነገር ኖራችሁ ትንሽ የአምስት ሳንቲምና የሰው እቃ እናንተ ላይ ከተገባ ከገባ ወይም ደግሞ እናንተ ንብረት ላይ ከገባ ያላችሁን ንብረት ሁሉ ነው የሚያወድማችሁ። ይሄ ሰው እኮ ጥሩ አይደለም ሐባይቢ ተጠንቀቁ ማለት ነው እና በጣም ነው የሚያሳዝን። እኔ ልጅቷ በጣም ነው ያሳዘነችኝ። ወላሂ ባለማወቅ ሊሆን ይችላል ይሄንን ነገር ያደረገችው፣ ወርቅ አልመሰላትም ሊሆን ይችላል። አንዳንድ ጊዜ እኮ መሬት ላይ ስናገኛቸው የተጣለ ነገር ወይም ደግሞ የማይፈልጉት ነገር ይመስለን እና ልናነሳ እንችላለን። እኔ ግን በህይወቴ አንስቼ አላቅም። እኔ ከወደቀም አንስቼ የሆነ ቦታ ላይ አስቀምጬው ሲፈልጉ ሰጣችኋለሁ። ወይም ደግሞ ይሄ ነገር ትፈልጉታላችሁ ወይስ አትፈልጉትም ብዬ ጠይቃችኋለሁ ማለት ነው። ብዙ ጊዜ ከዚህ በፊት የልጅቷ የጆሮ ጌጧ እኔ አላወኩም ወርቅ መሆኑን። እኔ አርትፊሻል ነበረ የመሰለኝ። ከዛ እንትን ሽንት ቤት ላይ ወጥቆ አገኘሁትና ሽንት ቤት እያጠብኩኝ አንስቼ የሆነ እቃ ላይ ጨመርኩት፣ ማለት እዛው ቦታ ላይ የሆነ እቃ ላይ ጨመርኩት ከዛ በኋላ ደግሞ በእኔ ጋታው ሲፈልጉት እዚ ጋ እንደዚህ አገኝተሻል ምናምን ሲሉኝ፣ ሽንት ቤት ውስጥ እኮ የሆነ ነገር አንስቼ እዛ ቦታ ላስቀምጨዋለሁ ብዬ ሲጠይቃቸው፣ ወላ እንዴት ደስ እንዳላቸው ወዳአሁኑ ሄደው እንትን ብለው አመሰግናለሁ፣ በሹክራን ሀቢብቲ ወላ ማገሰርት ምናምን ብላ በጣም ታማኝ ሰው ነሽ ምናምን ብላ ነበረ ስታመሰግነኝ የነበረው ማለት ነው። እና እህቶቼ እነሱ እንኳን የሰጧችሁን ነገር ራሱ እኔ ይፈራለሁ። እነሱ የሰጡኝን ነገር ራሱ ለመውሰድ ከራሴ ቃጋ አላደርገውም ማለት ነው። ለምን ከራሴ ቃጋ ካደረግኩት እንኳን የሆነቀን የሆነ ቀን ተጣልታኝ የሆነ ምክንያት ብታደርግብኝ ቤ ኪስ ላይ ጨምሬ እጃዛ እስከምሄድ ድረስ እዛው ከጎን ነው ማስቀምጠው። ገባችሁ እና እንዲሁም ደግሞ ወይም ደግሞ ቆሻሻ ላይ ጣሉ ተብላችሁ ወይም አንዳንድ ጊዜ ልብሳቸውን የማይሰጡ መዳሞች አሉ። ልብሳቸው የፈለገ ያክል ጥሩ ቢሆን ወይም ለውጭ ሰው ውጭ እንትን ውጭ ለምስኪኖች ወስተው ይሰጣሉ። አለበለዛ ደግሞ አንዳንድ ጊዜ ዙባላ አድርጉ ይላሉ ማለት ነው። በዛን ሰዓት ደግሞ እናንተ ስለምትፈልጉት ለእሷ ሳትነግሯት ዙባላ ላይ ጨምር ያለቻችሁን እናንተ እቃ ላይ ብትጨምሩት በኋላ ላይ ስታገኘው መች ሰጣሁሽ ተብላ ተብላችሁን እንደሰረቃችሁ አድርገው ነው የሚይዟችሁ ማለት ነው እና እዚህ ጋር በጣም ይሄ ጫማ በጣም ምርጥ ጫማ ነው። በነገራችን ላይ ወላይ በጣም ነው ደስ አለኝ። እና ብዙ እቃዎች መጥቶልኛል። አሁን ደግሞ ወሬ ግብለግባ ቢስሚላ እና ሐባይቢ እነሱ ያልሰጡን ነገር ቢሰጡን ራሱ እኔ ያላምናቸውም ብዙ ጊዜ ማለት ነው። እኔ ስትሰጠኝ ይቀበላለው፣ ግን በጎን ነው ማስቀምጠው እጃዛ ቤት ሲሄድ ነው ከለብቻው በኪስ ላይ አርጌ እዤ ወርዳለው። ማየት ከፈለገ ከትፈልጊያለሽ እቃ ይነ መፈጠሽ ትፈልጊያለሽ ወይ ስላት አልፈልግም ስትለኝ እዤ መወጣው ማለት ነው። እና ተጠንቀቁ፣ የፈለገ ያክል የነሱን ዕቃ እንዳታነሱ በጭራሽ ትንሽ ነገር ራሱ ብትሆን አታንሱ ማለት ነው። ሳይሰጧችሁ አታንሱ በጭራሽ። ቢሰጧችሁ ራሱ ከቃችሁ ጋ ትጨምሩት ብዬ ነው ማስበው። ገብቷችኋል? አረቦች በጣም ተገለባባጮች ናቸው። ዛሬ የሰጧችሁን ጌጥ ሲጣሏችሁ የሚወስዱ መዳሞች አሉ። እኔ ከዚህ በፊት ስላጋጠመኝ ነው። ግን እዚህ ቤት አልሐምዱሊላ እዚህ ጀማ ላይ በአጠቃላይ አላጋጠመኝም። ስምንት ዓመቴ የሚፈልጉትን ነገር ያልፈልጉትን ነገር ይሰጡኛል። እኔ ደግሞ ለንትን ሀገር ስገባ ለምስኪኖች ስጠዋለው ብዬ አጥቤ ሰብስቤ ሰፍቼ እዥ ሄዳለሁ። ለራሴ ግን አልሐምዱሊላህ አዲሱ አለኝ። ይሄው አላህ ደግሞ ረዝቆኝ ሼኔ ላይ ራሱ በነፃ የጠለፍኩት ብዙ ሞልቶኛል ማለት ነው። እንኳን የነሱን ቃል ውስጥ ቅርና የራሴን ራሱ የምጠቀምበት ጊዜ ያጥቻለሁ እና አላህ ይጠብቀን፣ የሚጠብቃችሁም ሐባይቤ የዛሬ ቪዲዮ ይህን ይመስላል። ይሄ የካሜራ እንትን የስልክ ማዣ ወይም ደግሞ ቁጭ አድርጋችሁ የሚትቀርጹበት ነው። በጣም አሪፍ ነው። ከአንድም ሁለት ኔ ገዛሁት። በጣም ነው የወደትኩት። ይው ባዶ ነው ግን ለትንሽ ነገር ነው ትልቅ ካርቶን ይዞልኝ የመጡትና አባይቢ በነፃ መጥለብ የምትፈልጉ እንሻለሁ። በዚህ ሰሞኑ ቪዲዮ ሰርቼ ይለቅላችኋለሁኝ። ወዳችኋለሁ፣ ከኔ በላይ ያለ ሀይል የወደዳችሁ፣ ቪዲዮውን ላይክ፣ ሼር ማድረጋችሁ አትርሱ።